ቤታ ቤታ ገብታለች በጎች ውጡ ቤታ እንኳን ባሏ የሰፈራችን ጎረሚሶች የተጣሉባት ናት እኔ ሳድግ በእውነት እኔ ወጣት እያለ በጣም ቆንጆ ነበርኩኝና አሁንም ወጣት ነኝ ግን ለለም ልጅና ኑሮ አስረጅቶኛል ግን ለሁሉም ወንድ አቬለብል ስላልነበርኩ አይጣሉብኝም ነበር

እንደዚህ ስላለ ለማልቀስም ቅርብ የሆነ ፊት ነው ያላት። እምባውን ብቻ ማምጣት ነው፣ ፊት ማስተካከል አያስፈልገው። ከሐሜት ውጪ ቲክቶክ ላይ ሐሜት የለም። እኔ አሁን ከቤታ ጋር ልክ ምን እንዳስያዘኝ ታውቃላችሁ? ቤታ፣ ምክሬን ስሚ ልጄ። ቦቶ ይ ሀይለኛ ኔም ብለሽ ታስቢያለሽ። በስድብ ደግሞ ሰዎችን ኢንቲሚዴት ታደርጊያለሽ። እሰድ ባህል፣ ወንድ ተናገር ምናምን ትያለሽ እና እንደማትፈሪ ላሳይሽ ፈልጌ ነው ምጠዘጥስሽ፣ ግን ወድሻለሁ። እንደ ሁኔታው ነው ጎጃምም ጎንደርም ነኝ፣ እንደ ሁኔታው ነው። ግጠሚኝ ምናምን ግጠሙኝ፣ እስኪ ስሜን ጠብታችሁ ግጠሙኝ ምናምን፣ እሱን ላስጥላት እወዳለሁ። ቡቱዬ ይሄንን አቁሚ ግጠሙኝ እንዳትይ፣ እኛም እንገጥማለን። ምን እንደም ኦንላይን ላይ ለመሳደብ ደግሞ አንቺ አንጉ አእምሮ ብሻል ዛሬ ኑሮ ነው ጥስት ነሽ እንደኔ ነው እንጂ ምን እንዳለች ታውቃላችሁ? እኔ ያልገባኝ ደብረ ዘይት አለች። እኔ ደብረ ዘይት የት እንደሆነ ራሱ አላውቅም። ቢሾፍቱ ለማለት ፈልገሽ ነው መሰለኝ። ቤት ታየና ቢሾፍቱ የነኤል ሻዳይ ቤተሰብ አረቄ ይሸጣሉ። አረቂ መሸጣቸው አይደለም። ልጃቸውን ግን አረቄ ቤት እንድትቀር አላረጓትም። ባህሪዋን በክላስ ነው ያሳደጓት። የኤልሻዳይ የአረቄ ቤት ባህሪ ያለው ማን ነው? ቤታ ናት ወይስ ኤልሻዳይ ናት? መልሱል። የአረቄ ቤት የጠላ ቤት ባህሪ ያለው ቤታ ናት። ኤልሺ እኮ ዲፕሎማት እናትና አባቷ የተለያየ ሀገር ትራቨል እያደረጉ ያደጉ ያደገች ጎኖት መስልም ጨዋነቷ ስለዚህ አረቄ ምናምን ሽጠሽ ምናምን ምናምን፣ ማነው የአረቄ ቤት ባህሪ ያለው? በስተርጅና አሜሪካን ሀገር አድርጎ ለዘው አሜሪካን ሀገር አድርገሽ፣ ማን ነው ባህሪ ያለው? ቤታ። ስለዚህ ዋናው ይኸውላችሁ፣ ዋናው ኤልሹ የኤልሹ እናት አረቂ አውጥቶ ሸጡ አይደለ? ኤልሹ የእናቷን ታሪክ አልደገመችም። ኤልሽ ታዲያ የተማረች ልጅ ናት በቃ ንግግሯም አረቄ ቤት አልቀርም፣ ባህሪያውም አረቄ ቤት አልቀርም። ያ በቃ አሁን ሰለቻል። ይታረቁ ያርገው ያርገው፣ ይታረቁ። ቤቴ ልጅ ልጅች ትሆናለች። አለመውለድ ያሳንሳል። እውነታችሁ ነው። ብዙ ሴቶች ስላልወለዱ እድሜያቸው ከኔ ታናሽ የሆኑ ይመስላችኋል። መማርስ ልጅ ትሆናለች ጻፍ ውስጥ መማር የእኔ ታናሽ ናት፣ ታላቅ ናት? እቺ ነው ጻፈ፣ ለማወቅ ነው። መማር ታላቄ ናት፣ ታናሽ ናት? ሁሉም ቋ በላ። ስላልወለደች እንደ ህፃን ህፃን ይጫወታሉ። ጂጂ ገና እጅ ጋር እየመስላለች። ጂጂ አረጀች፣ ጂጂ አረጀች፣ እያሳዘነች ይመጣች። በነገራችሁ ላይ እኔ ስጸልይ እንደ ጂጂ ሰርቲን ብዬ ነው ምጻለው። ሄደሽ ድሬዳዋ ላይ ጠይቂ አባቴ ኤርፖርትን አስተዳድሯል። እኔም እናቱ የቀበሌ አስራ አምስት ሸማቾች ማህበር ሊቀመንበር ነው አባቴ። ልጎርር ፋዙ የቀበሌ አስራ አምስት ሸማቾች ማህበር ሊቀመንበር ነው እ የአዲስ ወጥ እርድ ደግሞ ጸሐፊ ነው ሰብሳቢም ነው ብዬ ልጎርር እኔ እኮ ወላ ያስቁሻል። እሺ፣ የባላባት ልጅ ምናምን ይልና አቡፋን ነው ምንድን ያላቸው ስል አራት ጥማድ በሬ ያላቸው ባላባት። ሮማን ሰደበች። ከሮማን አንደበት መልካም ቃል አይወጣ። ብልግና ብልግና፣ እንደ ሮማን እና እንደ ጂጂኪያ እንደመሆን ሞደቅ የለም። ሁሉም የኔ እንትና ልጅ ነኝ ይላሉ። እኔም የኮነሬል ደገፋ ልጅ ነኝ፣ የኮነሬል ደገፋ ልጅ ነኝ። የአዲስ ህይወት ድር ጸሐፊ ነው፣ የሸማቾች ማህበር ደግሞ ሊቀመንበር። አባቴ ሊቀመንበርነቱ ለአስራ አምስት አመት ሊቀመንበር ነው። ወረኛ ነች፣ ስራዬ ነው። እኔ ሰውራ ሰው ሲሰው ይሰማኛል፣ ለምን እንደሆነ አላውቅም። ስራ ነው አይናቅ ያ አባቴ ጥማድ በሬ ያለ ባለ አባት ልጅ ነኝ። የአባቴ እርሻ ከዚህ አይንሽ ራሱ አይቶ ታውቂ አያልቅም። እሺ ማን እንዳሳደገኝ አታውቂም ይሉሻል? እኛስ እንጉዳይ ነን ምንድን ነን? እንደው ዝም ብለን ያደግነው እኛም እኮ አለን። እውነቷን ነው ሃኒዬ ሰምታይምስ ሲኖ ክልሎች ያስቸግራሉ። እውነትሽ ነው አናቡ፣ እውነቷ ነው ክልል እንደገና ደግሞ አሪፍ ለመምሰል አሁን ሄለን ወርቅዬ፣ ዲቦራ እኔ አላም እናእናማና እናናና ሲያወሩ ማለት ነው። አማርኛው ምድር አክሰንታ አላም እነዚህ አላላም እኔ አይመጥነኝም ና ምናም እያሉ ያወራሉ። እንደ ቦሌ ልጅ፣ እንደ ሀብታም ልጅ፣ እንደ ቀበጥ ልጅ ማውራታቸው እኮ የክልል ልጆች እንደዚህ የሚያወሩ ከሆነ ሰው እንደዚህ ሲያወራ ልክ ሳይ ክልል እላለሁ። አዲስ አበባ ልጅነት እንደዚህ ያወራ ሲያስጠሉ፣ አፍንጫቸው እኮ ነው የክልል ቦሌዎች። ጌን ጠፊት በላት ሂድበት ነው የአዲስ አበባ ልጅ እንደዚህ አናውቅም ሲጀምር፣ ያዲስ አበባ ልጅ የክልል ልጅን ምናምን አንግሶ ፕሮፋይል አድርጎ መሄድ አላውቅም እኔ። ጥሪዎቹንም አየናችሁ እኮ ሁለቱም ክልል ተወልደው የሚያወሩት አማርኛቸው እኛ እኔ ሆንኩኝ ብዙ ወሬ የለፋውበት በመቀመጫዬ መዘፍዘፊያ ሙሉ ውሃ ላይ ቆጭ ብዬ ቆጭ ብዬ የተቀጣውበት ገንዘብ ጣፋ ክልል ክልል ኤኒ ኤኒ ካይንድ ኦፍ ክልል አራ በቃ የጨዋ የሀፍታም ልጅ ነው የሚባሉት የነቀምቴ ልጅ ነ ታራ የሆነች ደግሞ የነቀምት ልጅ የሰውን ባል ካልቀማው ብላ እያበደች ነው። ፎሎዌር ላይ ናስ ለራስ ቆይ፣ እንደውም ጽፍላት አለ። ለምንድን ነው የሰውን ባል? እንዴት አንድ ሰው የሰው ባል ላይ አተኩሮ ሚስት ጋር ደውሎ ባልሽ ያፈቅረኛል፣ ልቀቂልኝ፣ ተይልኝ፣ እባክሽን ብሎ እንዴት ይደውላል? ዘመኑ እኮ ተለ አይ ነው። ታገምጦች ያስቸገሩኩ እና ትንሽ ቆይ፣ ልክ እንልሻለሁ እና ባሌ ወስደው ነበር፣ አሁን ተመልሶልኛል አለች። ሚስትየው ደግሞ እኔ ጋር እኮ መታ ነው፣ ድምፁኝ ይመላኝ እኮ ነው። ተመልሶልኛል። ምን ትልሻለች እላታለሁ። አሮጌት ትለኛለች። ይከባበሉታል ጌታ። እንዴ እችም እኮ ባላላት እኮ ባላላት እችም ባላላት እችን ባላላት እችኛ ባሏን መሰብሰብ ትፈልጋለች ልጆቿን ማሳደግ በሰላም መኖር ትፈልጋለች። እች ደግሞ ባላላት አንገብግባው የት ነበረ አእምሮ በሽተኛ ይሄ መርካቶ ያለው ሆስፒታል፣ እዛ ገባ። አሁን እሱ እስከሚወጣ ባልሽ እኔጋ ይሁን ነው መሰለኝ። ያው ውጥንቅጡ የወጣ ነገር ነው። የማን ዘመድ እንደሆነች ታውቂያለሽ? የልጅ ማንኛ የምትባሏ ልጅ ዘመድ ናት። ልጅ ማኛ ዘመድሽን ሰብስቢልን። ትዳር ካላስፋት ተው አትበል። ትረጋጋ ትረጋጋ። አማሌ ልገባ እንገብግበው፣ አማሌ ልገባ እስከሚወጣ ግን የሰውን ባል መቀማት ተፍተፍ እያለች ነው። ስለ ጂጂ ምን እንገራችሁ? ምን ምን እንገራችሁ? አረጀች ጂጂ። የምታወራው ግራ ገባት፣ ተመታች። ፋኒን ደፈረኝ ካለች በኋላ ሰው ሊያከብራት አልቻለም። ተሳስታለች። እሱን ይቅርታ ኦፊሻሊ ካልጠየቀች ጊጂን ጆሮ የሚሰጣት ኢትዮጵያ የለም። እዮወዳ መጀመሪያ ሚስቱን አቅፎ ለመተኛት ያብቃው፣ ለአቅመ ሚስት አቅፎ መተኛት። ቢኮዝ ከሴት ምንም ፍላጎት የለኝም ብሎ ሲያወራም ትናንት ሰማት ጋራሚ